አንተም እዛ ቤት ያለኸው አንተም እዚህ ቤት ያለኸው የሰው እምነት የመንቀፍ መብት የለህም። መብት የላችሁ ደግሞ በእርግጠኝነት የምነግራችሁ ሚዲያ ላይ ወጥተው እንደዚህ የሚያራግቡ ለምን ትፈራለህ፣ በለው በለው የሚሉ ሰዎች የሆነ ነገር ቢነሳ ካሉበት ቢሮ እንደማይወጡ መደበቂያቸው እንደሚፈልጉ እርግጠኛ ነኝ። እኔ ከክርስቶስ ወገን ነው የምቆመው፣ ወዳጅ እኔ ከሰላማዊት ከሆነች ሰላምን ለምድርና ለውሃና ለወንዞች ከምንጸለዩ ከቤተክርስቲያን ጎን ነው የምቆመው። እንዲሁም ደግሞ በዩቲዩብ ሽቀላና ገንዘብ ለማግኘት ብዬም ርዕስ አላጭሁም። ልናገረው ቀርቶ ላስበው ጸያፍ የሆነ ነገር የተናገሩ የእስልምና እምነት አስተማሪዎች አሉ። ይሄ ልጅ ከመምጣቱ በፊት አስቀድሞ አትስበክ አለኝ፣ ክርስቶስን አትስበክ አለኝ። ያን ጊዜ ለምን እንደውም አልሰብከውም ብዬ መስዋዕትነት ልከፍል ሰማዕትነት ልቀበል እችላለሁ። ይሄ ነገር መሆን ያለበት በዛም በኩል ያላችሁ ሰዎች ልከርላችሁ ምረፉ፣ በዚህም በኩል ያላችሁ ሰዎች ልከርላችሁ ምረፉ የሚል ሚዛናዊ መግለጫ መሰጠት እንዳለበትም አምናለሁ። በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ እንደምናላችሁ ሰላም፣ እግዚአብሔር ይደረሳችሁ። ይህ የወፍታ ሚዲያ ነው። እንደተለመደው ሚዲያችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት ዘውትሮ ለእናንተ በቅበተ እምነት ላይ በቤተክርስቲያን አስተምሮ ላይ እና እንግዲህ ኦርቶዶክሳዊ የሆኑ ትምህርቶችን ይዞ እንደሚመጣ ይታወቃል። እንግዲህ እግዚአብሔር አምላክ ቢፈቅድና በሚቀጥለው አመት በጥንካሬ ለማገልገል በዚህ አመት መጨረሻ ላይ አንድ መቶ ሺህ ለመግባት የተለያየ ጥረት እያደረግኩ እገኛለሁ። እናንተም የዚህ ጥረት ተባባሪ የሆናችሁ እያገዛችሁኝ ነው። እግዚአብሔር አምላክ ያክብርልኝ። አሁንም ግን እንግዲህ ያቀር እውቅድ እንዲሳካና መቶ ሺህ እንድንገባ ለወዳጅ ዘመዶቻችሁ ሼር በማድረግ ላይክ በማድረግ በደንብ ሚዲያው እንዲያድግ የበኩላችሁን በመወጣት አሁንም ያላሰለሰ ጥረት እንድታደርጉ በእግዚአብሔር ስም እጠይቃለሁ። የተወዳችሁ የእግዚአብሔር ቤተሰቦች እንግዲህ የዚህ ሚዲያ ቤተሰብ ደግሞ ያልሆናችሁ ዛሬ የተመለከታችሁ ደግሞ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ቤተሰብ እንድትሆኑ አሳስባለሁኝ። ያላችሁት የወፍታ ሚዲያ ላይ ነው። ከአፍታ ቆይታ በኋላ ተመልሼ ስመጣ አጭር ቆይታ እናደረጋለን። አብራችሁ ቆዩ። ተመልሼ መጥቻለሁ። የተወደዳችሁ ተመልካቾቼ፣ የወፍታ ሚዲያ ላይ ነው ያላችሁት። በድጋሚ እንግዲህ ሚዲያውን ሰብስክራይብ በማድረግ አብራችሁ እንድትቆዩ አሳስባለሁኝ በእግዚአብሔር ስም እንግዲህ ሰሞናዊ ሁኔታዎች እንደምታዩት ነው ያለው ነገር በሙሉ እጅግ ደስ የማይሉ ብዙ ነገሮች እናያለን። እንግዲህ እኔ ቆይታ እንድናደርግ የፈለግኩት በምንድን ነው ካላችሁኝ ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ህዝባችን አንድነት፣ ስለ ሰላም፣ ስለ ፍቅር ማሰብ የሚገባን ጊዜ ላይ ነው ያለ ነው። እንግዲህ በእውነት እንደምሰሙት እንደምታዩት የምንሰማው የምናየው ነገር በሙሉ ትውልድን የማያሳርፍ ሰላም እንዲሰማን የማያደርግ በስጋት ላይ እንድንኖር የሚያደርግ ነው እያንዳንዱ ነገር። እና በዚህ ጊዜ እንደ ሀገርም እንደ ሃይማኖትም ምንድነው ማድረግ ያለብን? እንግዲህ ሰሞናዊ ጉዳዮች በማህበራዊ ትስስር ገጾች የሚራገቡትንም እየሰማችሁ ነው። ከሰሜንም የምንሰማው ከደቡብም የምንሰማው በዚህም በዛም የምንሰማቸው ነገሮች በሙሉ ሰላም የሚሰጡ አይደሉም። እርግጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ አንጻር ቁጭ ብሎ በዳግም ምጻት በደብረ ዘይት ተራራ ላይ በዳግም ምጻት ምን ሊከሰት እንደሚችል የዳግም ምጻት ደግሞ የፍጻሜ ዘመን መጀመሪያዎች ምን እንደሚመስሉ የተናገረበት የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እነዚያ ቃላቶች በሙሉ እነዚያ የጌታ ቃሎች በሙሉ እየተፈጸሙ እንደሆነ እየሰማን እየተመለከትን ነው። ነገር ግን አንድ ክርስቲያን በእንደዚህ አይነት ሁኔታዎች ውስጥ ምንድነው መሆን ያለበት የሚለውን ደግሞ ማሰብም ተገቢ ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ መጽሐፍ ቅዱስ ላይ ተጽፎ እንደምናነበው ጌታችን መራይታችን ኢየሱስ ክርስቶስ ከዓለም ፍጻሜ ከእናንተ ጋር ነኝ ብሏል። በክርስትና ህይወታችን ውስጥ የምናደርገው ማናቸውም ነገሮች ሁሉ ኢየሱስ ክርስቶስን ይዘን በመንፈስ ቅዱስ ተቃኝተን ሲሆን በእውነት የምንከፍለው መስዋዕትነት የምንከፍለው ሰማዕትነትም ዋጋ ያለው ይሆናል ከዛ ባሻገር ግን በሞቅታ በይሁንታ ወይም በበለው በለው የሚደረጉ ነገሮች በሙሉ መንፈሳዊ ይዘትም መንፈሳዊ ስርዓትም ያልተከተሉ ስለሚሆኑ እዚህ ላይ ጥንቃቄ ያስፈልገናል። እንግዲህ ከእስልምና እምነት ተከታዮች ጋር በተያያዘው ሰሞኑን በማህበራዊ ትስስር ገጾች ላይ ያሉ ወይም እየሄዱ ያሉ ጉዳዮችን ከሚመለከቱ አካላት ከሚመለከተው አካላት የተሰጡ መግለጫዎችን ለማየት ሙከራ አድርጌያለሁ። ሁለት ሶስት አይነት ነገሮችን እያየሁ ነው። ከትላንት ወዲያም እኔ የሰራሁላችሁ አንድ መልእክት ነበር። እሱንም አስመልክቶ ለምን ትፈራለህ እንደው እንዴት ከልጁ ጎን አትቆምም እንደዚህ ለማታደርግም የምትሉ ሰዎችንም በመልእክት ተመልክቻችኋለሁ። በእውነቱ እኔ ማንንም ለመኮንን ከማንም ወይም ለማንም ለማድላትም አይደለም የተናገርኩት፣ እንደ አንድ ሰባኪ እንደ አንድ የቤተክርስቲያን አስተማሪ ሰላምን መስበክ ስለሚገባኝ አካሄዱን የተናገርኩት እና ይህን ነው መከተል የሚያስፈልገው ሃይማኖትን በተመለከተ ደግሜ እላችኋለሁ፣ እኔና እናንተ አይደለንም። መጽሐፍ ቅዱስ ራሱ ክርስቶስም የሚፈቅደው ስለሆነ ማንም ሰው የፈለገውን መከተል ይችላል። ያ መብት ነው። አንዱ የአንዱን ሃይማኖት የሚያመልከውን እየነሳ እያነሳ እንዲህ ለምን ታመልካለህ የማለት መብትም የለውም። ያን ሃይማኖትን በተመለከተ አምልኮ ወይም አምኖ የሚመጣው ሰው ለደረሰበት ወይም ደግሞ ለሄደበት የእምነት ውጤት ራሱ የሚከፍል ፍርድ ሁሉ ከሱ ጋር የሆነለት ክርስቶስ አለ። ስለዚህ የሚከፍለው ክርስቶስ ነው በዳግም ምጽአት። እንደ ሃይማኖት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝና ሃይማኖቴን ወይም የማምነውን እምነት ልክ አይደለም ብሎ የሚነሳ አካል ሲመጣ ወይም የሚተች አካል ሲመጣ እንደማይመለከተውና የማመልከው እምነት ደግሞ ከምን አንፃር እንደሆነ የማስረዳት ዲፌንስ የማድረግ ወይም ዲቤት የማድረግ ስራዎችን መስራት መብቴ ነው። መብቴ ነው። ብዙ ሰዎች ሃይማኖት ላይ ጥያቄ ይዞ የሚመጡ ሰዎች ስላሉ ወይም ያላልነውን የማንለውን የማናስተምረውን የማንከተለውን ትከተላላችሁ ታስተምራላችሁ ብሎ የሚነሱ ሰዎች ስላሉ በዚህ ላይ ያንን እምነቴን የማስከበርና ከእምነቴን የማስጠበቅ እንደ ሌሎቹ አባቶቼ እንደሌሎቹ እንደተጋደሉ ለእምነታቸው እንደተጋደሉ ሰዎች ልጋደል ዝግጁ ነኝም፣ እችላለሁ። ግን አንድ ሰው እግዚአብሔር የሰጠውን ነፃነት እግዚአብሔር የሰጠውን መብት ተጠቅሞ ድንጋይም ያምልክ እንጨት የሚያምልክ የሚፈርድበት እግዚአብሔር ሆኖ ሳለ እምነትህ እንዲህ ነው፣ እምነትህ ድንጋይ ነው፣ እምነትህ ከሌ ነው እያልኩ ስለ ከሌ እምነት የመናገር መብትም የለኝም። ይሄን ስል በአንጻራዊነት በየትኛውም እምነት በኩል አሁን ከወንድማችን ጋር በተያያዘ በቲክቶክ የመጣውን ከእስልምና እምነት ጋር ተያይዞ የተናገረውን ልጅ አስመልክቶ በእስልምና እምነት ተከታዮች ዘንድ ኡስታዞች፣ አንዳንድ የእስልምና እምነት አስተማሪዎች የሚያነሷቸው ቃላቶች የነበሩ ቃላቶች በክርስቶስ ላይ በሚስጥረ ስላሴ ላይ ያስተምሩ የነበረው በነገረ ስጋዊ ላይ ይናገሩ የነበረው ነገር ይሄ በቲክቶክ የመጣው ልጅ ከማስተማሩ በፊትም ነው። ስለዚህ እንዲህ አይነት ነገሮች ትውልድን የሚያስቆጣ እምነትና እምነት መካከል ቅራኔ የሚፈጥር ሰላምን የሚያሳጣ ነገር ላይ የሚመለከታቸው የበላይ አካላት የሚሰጡት መግለጫ ጥንቃቄ የተሞላበት ሊሆን ይገባል ይገባል። ለምሳሌ በነገረ ክርስቶስ ላይ ያልተገባ ነገር የተናገሩ እጅግ በጣም ልናገረው ቀርቶ ላስበው ጸያፍ የሆነ ነገር የተናገሩ የእስልምና እምነት አስተማሪዎች አሉ። ይሄ ልጅ ከመምጣቱ በፊት አስቀድሞ ማለት ነው። በነገረ ስላሴ ላይም ይሄን የተናገሩ ሰዎች አሉ። ስለዚህ ልክ አይደለም፣ በእምነቶችና በእምነቶች መካከል ተቻችሎ መኖርና የራሱን አምልኮ የራሱን ድንበር ጠብቆ መኖር ይገባል የሚል መግለጫ ሲሰጥ ይሄ ነገር መሆን ያለበት በዛም በኩል ያላችሁ ሰዎች ልክ አይደላችሁም፣ ረፉ፣ በዚህም በኩል ያላችሁ ሰዎች ልክ አይደላችሁም፣ ረፉ የሚል ሚዛናዊ መግለጫ መሰጠት እንዳለበትም አምናለሁ ከዚህ ባሻገር ግን ለምን እንትን ታምናለህ ብዬ የመናገር መብት የለኝም እኔ አይደለውም ክርስቶስ ባለቤቱ እኮ ራሱ በምድር ላይ ጊዜ እድሜ ሰጥቶት እየኖረ ነው ያ ሰው መብት የለኝም እንደዛ ብሎ የመናገር ስለዚህ በዛም ቤት ያላችሁ በዚህም ቤት ያላችሁ እምነትና አማኞችን የምትተነክሱ ሰዎች ስርዓት መያዝ ይገባችኋል ይገባችኋል የዲቤት ስራ ወይም ደግሞ ቤተክርስቲያን ይሄን አታስተምርም ብዬ እኔ ለምሳሌ ለመውጣት በዩቲዩብ ላይ ቤተክርስቲያን ለመከላከል አቅበተ እምነት ለመስራት የምሞክረው ጥረት የማደርገው ቤተክርስቲያን የማታስተምረውን ታስተምራለች በሚል ቤተክርስቲያንን በመናቅ መጽሐፍቶቿን ታምረ ማርያምን፣ ገድላትን፣ ድርሳናትን፣ ታቦቱን፣ የቃል ኪዳኑን ታቦት የሚያንጓጥጡ የሚንቁ ሰዎች ስለመጡ ያን ለመከላከል ነው የምናገረው። ግን ከዚያ ባሻገር ግን እምነቴን የማይነኩ የፈለጉትን የሚያመልኩ ከሆነ ግን መብታቸው ነው። እኔ የራሴን እምነት ብቻ አስተምራለሁ። በእስልምናውም በፕሮቴስታንቲዝም በሌሎችም እምነት በካቶሊክም ሊሆን የሚገባው የራስን እምነት ማስተማር ነው። ለዚህ ደግሞ አብነት የምትሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ቤተክርስቲያናችን በራሷ በተቀነነ ቀኖና በተደነገገ ድንጋጌ የራሷን ትምህርት ብቻ ነው በአውደ ምሕረቷ የምታስተምረው እንጂ እከሌ እንዲህ ነው እከሌ እንዲህ ያምናል ብላ አታስተምርም። እኛም የቤተክርስቲያን ልጆች ስለሆነ መከተል ያለብን ይሄንን ነው። ስለዚህ ከዚያ አንጻር ነው መቀበል ያለባችሁ እንጂ ለምን ትፈራለህ? ለምን እንዲትላለህ የምትሉ ሰዎች ልክ አይደላችሁም። መጽሐፍ ቅዱስም አይፈቅድም ይሄን ጌታም አይፈቅድም። እምነቴን ግን የሚናገሩ ሰዎች ሲመጡ እነዚያን ሰዎች ልክ አይደላችሁም ብዬ እሰራለሁ። ይሄን ደግሞ የዩቲዩብ ገጼን ገብቶ መመልከት ነው። የፕሮቴስታንት እምነት የእስልምና እምነት የካቶሊክ እምነት ተከታዮች በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ በአስተምህሯ ላይ ትችት ሲያመጡና ያልተገባ ነገር ሲናገሩ በእያንዳንዳቸው እግር በእግር እየተከታተልኩ መልሻለሁ። ይሄ ግዴታ ስለሆነ ከዛ ባሻገር ግን ጆሐዋ ዊትነስ እምነት ተከታዮች አዲስ ሰማይና አዲስ ምድር አየሁ የሚለውን ቃል ተከትለው እዚህ ምድር ላይ ነው ገነት ያለችው፣ ስለዚህ በዚህ ምድር ላይ ጠንካራ የሚያማምሩ ቤቶች ይሰራሉ ብሎ ስለተከተለ በዛ ማመን የለብህም የማለት መብትም የለኝም። የእስልምና እምነት በነብዩ መሐመድ ስላመነ ስላመኑ በእሳቸው ማመን የለባቸውም የማለት መብትም የለኝም። መብታቸው ነው። ፕሮቴስታንቲዝም ኢየሱስ አማላጅ ነው፣ መብቱ ነው። ግን ኢየሱስ አማላጅ ነው ብሎ ቤተክርስቲያንን የሚተች ከሆነ ያን ጊዜ እነሳለሁ። በነቢዩ መሐመድ ነው ማምነው ብሎ መሐመድ ነው እንጂ ትክክለኛ ኢየሱስ ትክክለኛ አይደለም የሚል ሰው ሲመጣ ያን ጊዜ እምነቴን ሲለነካ መልስ እሰጣለሁ። ካቶሊኩም ሌላውም እንደዛ። በዚህ መልኩ ተረዱ እንጂ ለምን ትፈራለህ እያላችሁ ሌላ አይነት ሰላምና ፍቅር የማያመጣ ነገር የምትሰብኩ ሰዎች ተቀባይነት የላችሁ። ምክንያቱም እየተመለከትኩ ነው ሰሞኑን ሶሻል ሚዲያውን ሚዲያ ላይ ሆናችሁ በዩቲዩብ የምትሰሩ በፌስቡክ በቲክቶክ የምትሰሩ ሰዎች እሳቱ ቢነሳ ሰይፉ ቢመዘዝ የእርስ በርስ ርቂት ቢመጣ የሚያልቀው ማን ነው ህፃናቱ ነው የሚያልቁት የሚያልቁት ማነው ነው አረጋውያን ነው የሚያልቁት በዛም በዚህም ወገን ሰው ይርቃል ምን እንጠቀማለን አትግደሌ በሚለው እርስ በርስ በፍቅር ኑር በሚለው ሃይማኖት ውስጥ እየኖርን ጸብና ጥላቻ ዘርተን በኋላ ሰይፍ ቢመዘዝ በኋላ ሰይፍ እሳት ቢነሳ መቼም ያኛው ወገን ሰይፍ ሲያነሳ ይሄኛ ወገን ሰይፍ አያነሳም የሚባል አካሄድ የለም ማንም ሰው እንዳይሞት እራሱን ይጠብቃል ግን በዚህ መካከል በየጥጋጥጉ በየገጠሩ በየክፍለ ሀገሩ ቤታቸው ሲቃጠል በኖረ በፖለቲካውም ሆነ በሃይማኖቱ የሆነ ነገር የሆነ ቦታ ሲነሳ ዳፋ የሚከፍሉ የሚሞቱ የሚቃጠሉ አብያተ ክርስቲያናት የሚሰየፉ ክርስቲያኖች የሚሞቱ የእስልምና ማለት ነው የፕሮቴስታንት ተከታዮች በእነሱም መሞት እኛ ምን እንጠቀማለን? እስቲ ይሄንን የሚነግረኝ ሰው አለ? ደግሞ በእርግጠኝነት የምነግራችሁ ሚዲያ ላይ ወጥተው እንደዚህ የሚያራግቡ ለምን ትፈራለህ፣ በለው በለው የሚሉ ሰዎች የሆነ ነገር ቢነሳ ካሉበት ቢሮ እንደማይወጡ መደበቂያቸው እንደሚፈልጉ እርግጠኛ ነኝ። ምክንያቱም እነሱ እዚህ ሆነው ይህን ይናገራሉ። ጥግ ጥግ ላይ ያለው በየስፍራው ያለው ደግሞ ክርስቲያኑም የሌላ እምነት ተከታዩ ዋጋ ይከብላል፣ አቤተ ክርስቲያኖች ይቃጠላሉ። ከዚህስ ምን ይገኛል? ስለዚህ ይህን በዚህ ልክ መረዳት ይገባል። እዛም ቤት ሆናችሁ እሳት የምታጫጭሩ ሃያ ቤተ ክርስቲያናትን አቃጥላለሁ ከሃያ ቤተ ክርስቲያን ክርስቲያን ጀምራለሁ ተዘጋጅቼ ነው የሚጠብቀው ሰይፍ ይዣለሁ የምትሉ እዚህ ቤት ሆናችሁ ደግሞ እኔ ነኝ በለው በለው የምትሉ ሰዎች ይሄ የኢትዮጵያዊነት ስነ ምግባርም የሃይማኖት መርህም አይፈቅደውም። ሰው የፈለገውን ማምለክ መብቱ ነው። የሚያመልከውን እምነት አክብሮ መቀመጥ ነው። ከዚህ ባሻገር ግን አንተም እዛ ቤት ያለኸው፣ አንተም እዚህ ቤት ያለኸው የሰው እምነት የመንቀፍ መብት የለህም፣ መብት የላችሁ። ይሄን ማክበር እኔ የማንንም እምነት ለምን እንዴት አመልካለ ብዬ አልናገርም። ቤተ ክርስቲያኔን ግን ማትለውን ሲሉ አትልም ብዬ እሞግታለሁ። በዚህ ልክ ነው እንጂ ክርስትና መሆን ያለበት አትስበካለኝ፣ ክርስቶስን አትስበካለኝ ያን ጊዜ ለምን ደው ማለት ሰምከው በየ መስዋዕትነት ልከብር ሰማይትነት ሊቀበል እችላለሁ ወንጌላ ተሰበካለኝ። ከዛው አሻገር ግን ጥግ ጥግ ይዛችሁ እሳት ልትሞቁ የምትፈልጉ ሰዎች እሳት ልታቀጣጥሉ የምትፈልጉ ሰዎች ኢትዮጵያ አዲስ አበባ ብቻ አይደለችም። ኢትዮጵያ በጣም ብዙ ክፍለ ሀገር ያላት በጣም ብዙ ኢትዮጵያውያን ኦርቶዶክሳውያን፣ ኢትዮጵያውያን የእስልምናም፣ የፕሮቴስታንትን የሌላምነት ተከታዮች በተለያየ ክፍል የሚኖሩ ሆነው ሳለ መከራና ፈተና ቢመጣ ማን መስዋዕትነት ሊከፍል እንደሚችል ማሰብ ይገባል። ስለዚህ ይሄን ከፍርሃት ጋር በእውነት ክርስትናን የምናምን የሌላውም እምነት ሌላውን የሚያምን ከሆነ በምግባር በሃይማኖት እንግለጽ ክርስቲያኖ እስቲ የሚሰራው እግዚአብሔር አይደል በንጽህና በቅድስና እውነታችንን እንጠብቅ ንስሐ እየገባ እስራኤል ዘስጋ እኮ ከምርኮ ወደ ሀገራቸው ወደ ርስት ሀገራቸው ሲመለሱ እግዚአብሔር አብረው ከነሱ ጋራ ስለነበረ እግዚአብሔር ከእግዚአብሔር ጋራ ስለነበሩ የሁለት ሰዎች ኮቴ እኮ የሰራዊት ኮቴ ሆኖ ጠላቶቻቸውን አስደምሮላቸዋል እግዚአብሔር ከሱ ጋራ ከሆነለት ህዝብ አሸናፊ ነው። ስለዚህ በንጽህና በቅድስና መኖር እንጂ እዚያም ቤት እዚህም ቤት ከሌላ አጀንዳ ጋር እያገናኙ ህዝብ ከህዝብ ሃይማኖት ከሃይማኖት ለማጫረስ እኔ በግል ያልቅ፣ ምንም በሉ ምንም በሉ አልቀበለውም። ምክንያቱም እኔ ዩቱብ ላይ ወጥቼ የማስተምረው ገንዘብ ለመስራት አይደለም፣ ሃይማኖቴን ለመጠበቅ በምችለው አቅም የማውቀውን ያስተማረችኝ ከፍዬ ለመጠበቅ እንጂ ይሄ በስሜታዊ በሆይ ሆይታ ሄጄ ከዛ በኋላ ነገ ስንት በሻሸመኔ ቅዱስ ሚካኤል ቤተክርስቲያን በተፈጠረ ችግር ከዛ በፊትም በተፈጠሩ በሌላ ቦታዎች በአርሲ በወለጋ በሌላ ቦታዎች ስንት ኦርቶዶክሳውያን ዋጋ ከፈሉ? ማን ከፈለላቸው? ዛሬም ድረስ አልጋ ላይ ያሉ እኔም አውቃቸው በሻሸመኔ ያሉ ዛሬም ድረስ አካል ጉዳተኛ የሆኑ ሰዎች አሉ። ስለዚህ ይሄ አግባብ አይደለም። እሳት አስነስቶ ጦርነት አስነስቶ እርስ በርስ እልቂት የሚያመጣ ነገር ፈጥሮ ዳር ላይ ቆሞ ለመመልከትና ከዩትዩብ የሚገኝ ሳንቲምን ርዕሳ ጮሆ ከዩትዩብ የሚገኝ ሳንቲምን ለመልቀም እርስ በእርስ ለማጣላት በዚህም በዛም ያላችሁ ሰዎች እንታሩ። እኔ አልቀበሉም፣ ምንም በሉ ነው በግል አልቀበሉም። ምክንያቱም የሰላም አባት የሆነ ክርስቶስን ነው ማመልከው። ክርስቶስ የሰላም አባት ነው፣ የሰላም አለቃ ተብሎ ነው የሚጠራው አይደል? ገና ስለመወለዱ ሲነገር የሰላም አለቃ፣ የሰላም አባት። ስለዚህ የሰላም አባትን እያመለኩ እርስ በእርስ በዚህ በዛ መልኩ የሚያጋጭ ነገር መፍጠር አልፈልግም። ከዚህ ባሻገር የሚመለከታችሁ የሃይማኖት አባቶች የሚመለከታችሁ የመንግስት ተቋማት የሚመለከታችሁ አሁን ልክ እንደ ሃይማኖት ተቋማት ያላችሁ ሰዎች ሚዛናዊ ሆናችሁ እንዲህ አይነት ነገር በህግ አግባብ መጠየቅ ያለበትን በህግ አግባብ መጠየቅ፣ ህዝብን ከህዝብ ሃይማኖትን ከሃይማኖት ሊያጋጭ የሚችሉ ነገሮችን ቤትም፣ ወገን በዛም በዚህም የሚያመጣን አካል በህግ አግባብ መጠየቅ ያለበት መጠየቅ። ከዛ ባሻገር ግን የደቡብ ፍርድ ለማድረግ የሚነሳውንም አካል ዝም ብሎ መመልከት፣ አንደኛው ስለ ጮኸ ለአንደኛው ማድላት፣ ይሄም ተገቢ አይደለም፣ ተገቢ አይደለም። እኔ በግሌ እንዳልኳችሁ ነው፣ ሰላም ነው የምፈልገው። ሰው ከቤተሰቡ ጋር በሰላም መኖር ስላለበት አምልኮም ሰላማዊ ነው መሆን ያለበት። ግን የእልህ የትቢት የእርስ በርስ ማጋጨት የደቦ ነገር ሲነሳ የሚመለከታቸው አካላት ግን በዚህ ዙሪያ ላይ ልትሰሩ ይገባል ባይ ነኝ። ከዚህ ባሻገር ግን እየተመለከት ነው ያለው ነገር የዘመን ፍጻሜ ላይ እንደደረስን የሚያመለክት ነው። መጪው ጊዜ ለሀገራችን ከባድ ነው። ስለዚህ አሁንም መጸለይ ይገባል። ከሰሜን የምንሰማው ነገር ጥሩ አይደለም። ይሄው የምናየው ነገር በማህበራዊ ትስስር ገጽ የምናየው ነገር ጥሩ አይደለም። ስለዚህ ነገ እሳት ቢነሳ ወላፈን ሁላችንም ይነካናል። እና እንደው ቢያንስ ንስሓ ገብተን እንኳን እንድንሞት ከዛም ከዚህም የሚመጣው ነገር እኛ ባመጣ ነው። በእኛ በደል ደግሞ ምንም የማያውቁ ህፃናት፣ መራመድ መንቀሳቀስ የማይችሉ አረጋውያን፣ እናት ሴቶች፣ ወላዶች፣ ነፍሰ ጡሮች በዚህ ዋጋ የሚከፍሉት። ባለፉት ጊዜያት በተነሳው የእርስ በርስ ጦርነት በሰሜን የከፈለውን ዋጋ ታውቃላችሁ። በዚህም በዛ አሁንም ያለውን ነገር ታውቃላችሁ። ስለዚህ ሰላማዊ ነገር ነው የሚሻለንና የሚመለከታቸው አካላትም ሚዛናዊ ሆናችሁ ይህን ነገር በህግ አግባብ ማስተካከል፣ የሃይማኖት አባቶችም ይህን ነገር ተው ብላችሁ እናንተ በዛም በዚህም ያላችሁ ሰዎች አግባብ እንዳልሆነ መግለጫ ሰጣችሁ ማረጋጋት ስለምትችሉ ጸጥ ማድረግ ብትችሉ ያለን ፈተና ያለን መከራ ይበቃናል። ከዚህ አንፃር ብንመለከተው ጥሩ ነው። በየጊዜው አጀንዳ እየመዘዝን በእውነት የእልቂትና የመተላለቅ የመጠፋፋት ነገርን ባናደርግ መልካም ነው። ስለዚህ ዩቲውብ ላይ ሆናችሁ ኮሜንት የምጽፉ ፈሪነ እንደዚህ ያደረግ መበርታት ነው እንጂ ከንትና ጎልቁም ካልቆም ካርፈቁም ምናምን እኔ ከክርስቶስ ወገን ነው የምቆመው፣ ወዳጄ እኔ ከሰላማዊት ከሆነች ሰላምን ለምድርና ለውሃና ለወንዞች ከምጸለዩ ከቤተክርስቲያን ጎን ነው የምቆመው። ከእብሪትና ከብጥብጥ ጎን አልቆምም። በዛም ሆነ በዚህ በኩል ይህን ልብ ልጥሩ ይገባል። ስለ ሀገር ሰላም ስለ መሪዎች ሰላም ስለ ውሃና ወንዞች መሙላት ስለ ምድር ፍሬ የምትጸልይ ቤተክርስቲያን ውስጥ ያለውት በእንተ ቅድሳትን ገብተህ አንብብ ገብተሽ አንብቢ መጽሐፍ ቅዱስ የሰላም አለቃ የሆነው ክርስቶስ ነው የምትሰብከው ስለዚህ እኔ ከማንም ጎን አልቆምም በማንም ህሊናም አልመራም እከሌ ሆይ ሆይ ስላለም ሆይ ሆይ ማለትም አልፈልግም እንዲሁም ደግሞ በዩቲዩብ ሽቀላና ገንዘብ ለማግኘት ብዬም ርዕስ አላጮህም በቃ የኔን መንገድ አምናችሁ ከክርስቶስ ጋር አሁን አለው ብላችሁ መጽሐፍ ቅዱስ የሚለውን ነገር ከተላለው እንትሉ ከሆነ ትሰሙኛላችሁ አለበለዚያ ግን ከኔ የሚጠበቀው ይሄ ነው ስለዚህ በዩቲብን በኮመንትን በምንም ገብታችሁ እንዲባትሉኝ እመርጣለሁ። እና ሰሞናዊ ጉዳይ ግን ያስጨንቀኛል፣ የሀገሬ ጉዳይ ያሳስበኛል፣ የሚሰማው ነገር እረፍት ይነሳኛል። ለምን? ደስ የማይል ስለሚሰማ በዚህም በዛም። ለዚህ ጸልዩ። ክርስቲያን ለዚህ ነው መጸለይ ያለበት። ሱባኤ ላይ ያለ ነው፣ ጾም ላይ ያለ ነው። እናስቀድስ፣ እንጸልይ፣ እንስገድ፣ እንውደቅ መሬት ላይ። እግዚአብሔር ይለመናል ያን ጊዜ። እውነትን እንያዝ። ከዚህ ባሻገር ግን እንደው በዚህ ልክና በዚህ መጠን ወጥቶ እብሪተኛ ለመሆን መጣር በዛም ያላችሁ በዚህም ያላችሁ አያዋጣም፣ አይጠቅምም። ከሰላም ነው እንጂ ከጸብ ከጭቅጭቅ ከጥላቻ የሚገኝ ነገር ስለሌለ በዚህ መንገድ እንድትረዱኝ እፈልጋለሁ። ማሳሰቢያዬ ግን የመጨረሻ እባካችሁ ኢትዮጵያውያን ለሀገራችንም ለህዝባችንም እንጸል። እባካችሁ በሩቅ ሆኖ የሚነደው እሳት እኛ ጋር እንዳይመጣ በሩቅ የሚሰሙ ክፉ ነገሮች ነገማት ይዘው እንዳይመጡ እባካችሁ እንጸልይ። የኔ ጥያቄ፣ የኔ ተማጽኖ፣ የኔ ልመና ይሄ ነው። ከሰላምና ከፍቅር ብናተርፍ ይሻለናል እና በዚህም በዛም ያላችሁ እግዚአብሔር በቃ እንዲለን እባካችሁን ፀሊ እባካችሁ፣ አንድ በቀን ውስጥ አንድ አቡነ ዘበሰማያት አንድ አባታችን ሆይ ለሀገራችሁና ለህዝባችሁ ጸልዩ። ሌላውን ታዩታላችሁ እግዚአብሔር ሲያስተካክለውና በዚህ ልክ ማሰብ ይገባል። የተወዳችሁ እግዚአብሔር ቤተሰቦች አብራችሁኝ ስለነበራችሁ በሉ እግዚአብሔር ስም አመሰግናችኋለሁ። እግዚአብሔር የፍቅር አምላክ ነው፣ የሰላም አምላክ ነው። ሰላሙን ለሁላችንም ያድለን። የምናየውን የምንሰማውን፣ በርቀት የምናዳምጠውን ነገር በሙሉ እግዚአብሔር አምላክ ያርቅልን፣ በቃችሁ ይበለን። ሀገራችን ሕፃናት የሚያድጉባት፣ ወጣቶች የሚሰሩባት፣ አረጋውያን የሚጦሩባት፣ በእምነት በስርዓት በሃይማኖት በባህል ተቻችለን የምንኖርባት ያድርግልን። በሌላ ዝግጅት እስከምንገናኝ ለዛሬ በዚህ ተሰናበትኳችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ከሁላችን ጋር የሚኖር ሰላም